ለካ ሳስበው ሶሻል ሚዲያውን አንቀሳቃሹ ጀነሬተር ማኛው ነው ለካ ረስቼዋለሁ ሁሉም አይሆን በየቦታው ስት ስለ ሃይማኖት ይወራል ስለ ሃይማኖት በየቦታው ላይ ይወያያል ሰው ይከራከራል ማወቅ ይፈልጋል ምናምን ለካ ጀነሬተሯ ዚህ ያለችው ረስቼዋለሁ ክብሩን ጌታ ይውሰድ በሙሉ መዝሙር ይከፍታሉ። እኔ ቤታየው መዝሙር ስትከፍት አይቻታለሁ። ማሜ ዳኘው በመዝሙር ስትዘምር አይቻለሁ። እዮዳብ ስለ ሃይማኖት ሲያወራ አይቻለሁ። ቴዲ ሐዋሳ ስለ እንትን ያወራል። ስለ ስለ ሃይማኖት ያለውን እውቀት ለማዳበር ሞከረ። በሙሉ ብታቸው እንትና ሮማን መዝሙር ከፈተች። ተወዛግቤአለሁ። ብቻ ለካ ማሽኑ ያለው እዚህ ነው። አምልኮት በአምልኮት ሆነ። ጂጂክያ ራሱ አንዳንድ አንድ ሀሳብ እየሰጠች ሰማው። ተመስገን ተመስገን። ለካለ ጆከር ራሱ ነው ቤት እየመጣ መጻ ይሰማል መጽሐፍ ቅዱስ ገዝቷል። ጆከር ራሱ ጆከር ራሱ መጽሐፍ ቅዱስ ይዞ በሙሉ ደስ የሚል ቫይብ ሆኗል። ትንሽ ትንሽ ኤልሹና ቤታዮ እየተዋቀጡ ነው። ኤልሹ ሊያ ቤታዮ ተያይዟል፣ ሰሞኑ ተያይዟል። ከነሱ ውጭ ሁሉም ስለ መጽሐፍ ቅዱስ የማወቅ ፍላጎቱ በጣም ጥሩ ነው። ያ በእውነት አምስሶ ማይዝ ለካ ፖለቲካውንም ሳጮሆ ሙሎን የነበርኩኝ። ጌታ ሆይ ጌታ ሆይ፣ ስለ በፊት ኃጢአቴ ይቅር በለኝ አባቴ። ለካን ነበር ሳነቃነቀው ምን ሆኖ አሁን በእውነት ሳይ ደሆቴን የትም ቦታ ላይ ብትሄዱ እንትን ላይ ሞር እነ መዝሙር ያሬድ ራሱ በጣም ቤት ከፍተው በደንብ አቴንሽን ሰጠው ማስተማር ጀምረዋል። በደንብ አድርገው በደንብ አድርገው ሁሉም እየመጣ እነ ልደት ብትላቸው እነ ማን ነው ፈለገ ምናምን አሁኑ ራሱ የሃይማኖት እንትኖች ገምጀም ጀምረዋል። አሁን ማን ነው ፈለገና አንትና ማን ነው ፈለገና ስሙ ይጠፋኛል። ፓስተር እንኳን አይደለም፣ ሶፊ ሶፊና ፈለገ ጌም ሊጫወቱ ራሱ ጀምረዋል። ሞጣ ራሱ ስለ ሃይማኖት ማውራት ጀምረዋል። በቃ አባት ከብዷል። ጨዋት የሚገርም ነው። ተመስገን ዘመኑ በቃ እግዚአብሔር አምላክ እኛን የፈለገበት ጊዜ። ስለ እግዚአብሔር ሲወራ ደስ ይላል በእውነት በጣም ደስ ደስ ብሎኛል እና አብዛኛው ሰው ስለ እግዚአብሔር የማወቅ ጉጉቱ እየጨመረ ነው እየጨመረ ነው። እያየው ነው። እያንዳንዱ ዱጋ ስታ መዝሙር መክፈት ጀመረ። ሰው ሁላ እዩ የኦርቶዶክስን የሚከፍት አለ፣ መዝሙር የእኛን የክርስቲያኖችን የሚከፍት አለ። ምን እሚላለ? እያንዳንዱ እያንዳንዱ ስለ ሃይማኖት እያወራ ነውና እና ተደስቻል። በጣም ነው የተደሰትኩት። በጣም ምሶ ሃፒ። ስድድብ በጣም ቀርቷል። ሞጣ ብራዘር ነው። ሞጣ ይመቸኛል። ሞጣ ድምቀት ነው። ሞጣ ድምቀት ነው። በእውነት ሞጣ ድምቀት ነው። ደስ ይላል። ድምቀት ነው። ደስ ይላል። እና ሁሉም ሁሉም ወደ አይምሮ መመለስ አለበት። ወደ አይምሮችን ወደ እግዚአብሔር መመለስ አለበት። የሃይማኖት የመቀየር ጉዳይ አይደለም፣ እግዚአብሔርን የማወቅ ነገር ኢስ ቨሪ ኢምፖርታንት። በጌታ መሆኔ ያስደስቶኛል። ሰላሜን ሰላን ሰላሜን ሰጥቶኛል። እንደዚህ አይነት ሰላምና ጨዋነት ማኛው ኖሮ ታያቅ አግኝቶኛል። ስለዚህ ይሄን ማድረግ የሚችለው እግዚአብሔር አምላክ ብቻ ነው። እግዚአብሔር አምላክ ይችላል፣ አምላክ ይችላል። የለመናችሁትን ማድረግ የሚችለው አምላክ ብቻ ነው። ሰው ጊዜያዊ ነው። የሰው ልጅ ጊዜያዊ ነው። አባት የሆነ ጊዜ ላይ አሪፍ ይሆንላል። ነገሮች ካልተሳኩለት ጥሎ ነው የሚሄደው። ምንም ነገር ብታረግ ከጎን ያለው እግዚአብሔር አምላክ እና ለእግዚአብሔር ለእግዚአብሔር ታመኑ። ምን የሰው ልጅ ለተወሰነ ጊዜ እንትን ሊል ይችላል ሊታገስ ሊያገዝ፣ ምን ሊል ምን ሊል ይችላል። እስከ ወዲያኛው አብሮ የሚሆን ሰው የለም። እኔ አሜሪካን ሀገር የትኛውንም ላይፍ ጠቅሞኛል። ኢትዮጵያ እያለሁ የኖርኩን ላይፍ በደንብ ጠቅሞኛል። ለዛሬ ማንነቴ ከመጀመሪያው ጀምሮ የላይፍ ጆርኒ ነው የጠቀመኝ። ዛሬ እንዲህ እንዲመጥቻ አለም ለስ ከየትኛውን ነገር ላይ ህይወቴ ላይ ትምህርት ወስጄበታል። ስለዚህ እነዛ አንድ ላይ ወደፊት እግዚአብሔር ብሎ አስገራሚ መጽሐፍ እንደማወጣ አውቃለሁ በራሴ። ግን እነዛ ሁላ ነገሮች ባይኖሩ ኖሮ ኦሎፍ የሰደን መጥቼ ልጻፍ ብል ምንም ላመጣ አልችልም። ምንድን ነው ምጽፍ? ይሄ ሁላ ነገሮቼ ነው የሚቀየር። አንዱን የኢትዮጵያ ሆምለስ አምጥተ ህይወት ትርጉም የለውም። ዝም ብለ እንደዚህ ኑሮ ብትለው አይገባውም። አንደርስታን የትም ያለ አሁን እኔ እንደዛ ቢለኝ አይገባኝ፣ እኔ ራሱ አይገባኝ። የጋራ ጌቱ ዘታ እንደዚ አይነት ነገሮችን ጭንቅላት ሊቀበል የሚችለው የምትፈልገው ነገር ከቀረበል በኋላ ሰው። አሁን ኢትዮጵያ ላይ የሽሮ መብያ የለ ይህን ነገር ብትነገረው ስላላየው ነው። ለሚሰይደ አሁን ለምሳሌ አሜሪካ አልተመቸኝም፣ አሜሪካ አትምጡ፣ አሜሪካ እንደዚህ አቱ ነው የሚሏችሁን አትስሟቸው፣ ነው ውሸታም መጥቶ የውና ለርምጃች መጥተው ይሁት አውሮፓ አይመችም ለሚለው ይምጣና ቢያንስ በቀን ሶስት ይበላበታል። ያለ ሀሳብ ልብስ ይቀየርበታል። ወይኔ ነገ መኖር አልችልም ሆዴ ርቦታል የሚል አስተሳሰብ ጭንቅላት ውስጥ የለም። ስለዚህ አንዳንዶቻችሁ ከአሜሪካ እኮ ኢትዮጵያ ይሻላል ምናምን ሙቪ ያደረግነው ነው እኮ ዛ ተመችቶ ኖ ኖ እዚህ በደንብ ሰርተ ገንዘብን ይዘ ከዛ በኋላ ተመችቶ እዛ የምትፈልገውን መብላት የምትፈልገው መንዳት አቅም ስላለ አቅም ለሌላቸው ሰዎች እንደዚ አይነት ነገር ብትነገር ምንም እኔ አሁን ለምሳሌ ኢትዮጵያ እያለሁ አሜሪካ አይነፋም ስባል ብዙ አይመችም ስባል ውሸት ነው የሚመስል እውነትም ውሸት በደንብ ይመች መዋሸት አልፈልግም። አሜሪካ ይመቻል። አልዋሻችሁም። የእናንተን ነገር ልዋሻችሁ አልችልም። ይመቻል። አሜሪካ ይመቻል፣ አልዋሽም። በጣም ይመቻል። ለእኔ አሜሪካ ገነቴ ነው። ይመቻል። አሜሪካ የምትፈልገውን በልተህ የምትፈልገውን ጠጥተህ የምትፈልገው ቦታ ሄደህ የምትፈልገውን ሆነ ዩ ኬን ሊቭ ሂር ስለዚህ በጣም ችግሩ ያለው ሰዎች የራሳቸው ስንፈት ሲኖር ምን ያደርጋሉ? ኧረ አሜሪካ ማለት ዝም ብሎ ተመለስ በለው። አሜሪካ ሆኖ ኮምፕሌን የሚያደርግን ሰው ለምን አትመለስም ሚ ታስታውሳላችሁ? ትራምፕ ሊመልስ ነው ኢትዮጵያውያንም ሲባል እንዴት እንደተንቀጠቀጡ እንዴት የሚገቡበት ግራ እንደገባል ሳይፈልጉ ቀርቶ መጀመሪያ ኧረ አሜሪካ አይመችም፣ አሜሪካ ምንድን ነው ሲል ነበራል ግን ሪል ይ አባራለሁ ሲል ቀጥላል ር አዎ፣ ለምን ኮምፕሌይን በተፈጥሯችን አለ። በተፈጥሯችን አመስጋኞች ብዙ ሰው የለንም፣ ደስተኞች አይደለንም። አመ ሄፒ ፐርስ ምንም ደስታ ነው የሚወስድብኝ ሰው የለም፣ አልሰጥም። ምክንያቱም የህይወቴን ግማሽ ኖሬዋለሁ፣ በደንብ አርጌ ኖሬዋለሁ። ሌላ ሌላ ትርፍ ሰው የለም በህይወቴ።